እችን ልጅዮ እንዴት እንደሞተችና እንዴት እንደገደለቻት ብዙዎቻችሁ እየጠየቃቸው ነበር። ሰላም ቤተሰባያል፣ ሁላችሁም ሸርኮ ፕሊክ ፍሎ አድርጉት። ያንኛው አካውንት ዋርኒንግ ስለሆነ ይሄን ነው የምጠቀመው። ታወዳ ማለት ነው። በነገራችን ላይ እችን ልጅ የገደለቻት አገዳደል በጣም የሚያሳዝንና የሚያሳፍር ነው። ልጅቲቱ ለራሱ ተገይታ ብትሰቀልና ብትሰየፍ ለራሱ የሚያራክ አይደለም። ምክንያቱም የሰው ልጅቷን ብቻዋን እንደወለደች ገላ ቢሆን አስር ልጅ ይሻላል፣ ግን ሁለት ነብስ ነው ያጠፋቸው። እችን ልጅ የገደለችበት አገዳደል መጀመሪያ አንድ ቤት አብረው ነበር የሚኖሩት ሁለታቸው ተጣልተው ባልዮ ምችን ይዞ ወደ ሌላ ቦታ ሌላ ቤት ይዞ ሄዳለችም ወደ ሌላ ቦታ ትሄዳለች። ከዛ በኋላ ነው እንግዲህ እችን ልጅዮ እርጉዟን ደውላ ይቅርታ አድርግልን ጥፋተኛዋ ካለቻት በኋላ ኬክ አሰርታ እቤቷ ትመጣለች። እርጉዟ ቤት ማለት ነው። ከዛ በኋላ ነው እንግዲህ ኬኩ ላይ መርዝ አድርጋ ካመጣች በኋላ ሁለት ሴቶችናቸው እርጉዟ ልጅ ነበሩ ያሉት። ኬኩን ቆርሰው ሲበሉ አብረንን እንብላ እንጂ ስለዋት፣ አይ እኔ እኮ እንደዚህ እያመመኝ ስለሆነ አልፈልግም ብላ ትታቆጨ ትላለች። እነሱ ከበሉ በኋላ ሁላቸውም ራሳቸውን ሲስቱ ሁለቶቹ ሴት ልጁ እንግዲህ ልባቸውን እያቃጠላችሁ በጣም ኃይለኛ ነፍስ ውጭ ነፍስ ግቢ የሆኑበት ሰዓት ያችኛቱ ልጅ አለ ታውቃላቸው፣ እርጉስ ሴት ትንሽ ነው የሚበቃት ምን አለ ወልዳ እንኳ ብገላት አፈርት ብላና፣ በጣም የሚያሳፍረው ነገር ማለት ነው እንደዚህ እየተሰቃዩ እንኳን እሆዷ ላይ ቁጭ ብላ አየሽ እኛ ድለ ሰራሁልሽ ሰራሁልሽ ነፍስሽ ወነጠኩሽ እያለች ትፎክር ነበር። አራቷ ሁለቱ ልጆች በሐኪም እርዳታ ድነዋል። እሷ ግን እርጉስ ስለነበረ ልጇም እሷም ሁላቸውም አልቆይም ሲሞት ማለት ነው። በእንድዛ አይነት ጠሪቅ አገዳደል በጣም ነው። ልጅየቱ እስካሁን ድረስ አልተያዘችም። ያለችበትን እያንዳንዱ ቦታ እያስፈለጋቸው አሲዟት። በጣም በሚያሳፍር ሁኔታ ነው አገዳደሏ ማለት ነው እና ሁላችሁም ሴቶቶች ራሳችሁን ጠብቁ ብለው በጣም ሰደት ሀገር ላይ ሆናችሁ የምትይዙትን ጓደኛ ማወቅ አለባችሁ። ደግሞ ሙስሊም ናት ለምትሉ ሙስሊምቱን ክርስቲያን ትሆን ችግር የለብኝ ማሟሟጣ እ ግልጅቲቱ ክርስቲያን ነች።